ሰላም ጤና ይስጥልኝ፣ ወዶቼ እንዴት ናችሁ? ደህና ናችሁ? አላችሁ ሁሉ መልካም፣ ሁሉ ሰላም ኔጋ። እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬ ደህና ናችሁ፣ እንዴት ናችሁ ብዬ አልመጣም። ያው ብያችኋለሁ፣ በመጀመሪያም ሰላምታ። ግን በመልክ ዛሬ አልመጣም። ትንሽ ቢዚ ነኝ ለመቅረጽ ስለማይመቸኝ፣ ዜና መዘገብ ዛሬ ዜናዎች ነበሩ፣ ግን ለመዘገብ በጣም ስላልተመቸኝ ነው። በድምጽ እንደዚህ በቪዲዮ የመጣሁት ላቸዋለሁ የኔ ውዶች፣ ደህና ናቸው ሁሉ ሰላም ሁሉ መልካም ነው። እየበረታችሁ ነው ስራ ጤንነት እንዴት ይዟችኋል? ሰሞኑን በነገራችን ላይ ሰሞኑን በጣም አነጋጋሪ እና አወዛጋቢ ነገሮች እንትን እያሉ ነው የምደም ቀሞች ራሳችሁን ለምድር የማትጠብቁት ከምንም በላይ እኮ ማንኛውም ነገር እንትን የሚለው እኛ ስንኖር እኛ ስንችል ነው። ገባችሁ? ቅድሚያ ለራስ ለማንኛውም ነገር ቅድሚያ ለራሳችሁ ስጡ፣ ከምንም በላይ ማለት ነው። ሰዎች እንዲያከብሯችሁና ቦታ እንዲሰጧችሁ ከሰባችሁ፣ ቅድሚያ ለራሳችሁ ራሳችሁን ሆኑ፣ ተገኙ። መጀመሪያ ራሳችንን ሳንሆን ሌሎችን መርዳት፣ ራሳችን እየተቸገርን ሌሎቹን መርዳት፣ ይሄ ተገቢ አይደለም። ራሳችን እየተቸገርን ራሳችን እየታመን እየደከምን ለሌሎቹ ደግሞ እንደ ዝንት ማለት ጥሩ አይደለም። ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመልሳችሁ በፍየል ዘመን በግ እየሆነ ነው ብዙዎች። የመዳም ቀውሞች፣ በፍየል ዘመን በግ አትሆኑ። እግዚአብሔርን በፍየል ዘመን፣ በአሁኑ ሰዓት ተኩላዎች ከየጉድጓድ እየወጡ በጎቹ እያደኗቸው ነው። በጎቹ ማንን? እኛ የመዳም ቀውሞች። ይህና ሞኛል ብር አዋጭ ታዋጫለሽ። ይህን እንደዚ ሆነናል፣ እንደዚ ተሸግረናል፣ እንደዚ ሆነናል። መርዳት ካለብሽ ስንት የሚረዱ ገበሬ አርሶ አደር ቤተሰቦችሽ፣ ሁላችንም ብዙዎች አብዛኛውን ከክፍለ ሀገር የመጣ ልጆችና ለአርሶ አደር ዘመዶች ቤተሰቦችሽ የማዳበሪያ በቃ አለ አደለ፣ የማዳበሪያ ብቻያቸው ይሻላል። እና ውዶቼ ራሳችንን ካልጠበቀን ራሳችንን ሆነን ለራሳችን ካልኖርን በስተቀር ማንም መለስ ብሎ ያይንም። እዚህ ከአበባ እየቀረስኩ ላነሳላቸው የቻልኩበት ምክንያት እነኝህን አበቦች አያያቸው አደለም፣ ሁሉ ነገር የሚያስፈልጋቸው ነገር ሲሟላላቸው በጣም ያምራሉ ከምንም በላይ ማለት ነው። በመጽሐፍ ቅዱስም የተጻፈላቸው በአፈ ታሪክም የተነገርላቸው የምድር አበቦችን የሚመስል ምንም ነገር የለም። የምድር አበቦችን ተመልከቱ አርግ የተባለው። ስለዚህ ግን የሆነ ሰዓት ጊዜያችን ጠብቀው ደግሞ ይረግፋሉ። ሲያምርባቸው ነው የሚያምሩት። ከወዛቸው ሲሆኑ አሁነኛ አበቦች ይታያችኋል። ከወዛቸው ሲሆኑ ያምራሉ። ከወዛቸው ሲሆኑ ግን የሆነ ነገር ወይን ቅጠላቸው ከደረቀ ወይን አበባቸው ከረገፈ ደግሞ ውበታቸው ይጠፋል። እኛም እንደዛው ነን። ጉልበታችን እያለቀ ራሳችን ተለሰው እየኖርን እየተጎዳን ስሜት መጨረሻ ላይ አወዳደቃችን አያምርም። እነኛ አበቦች እንኳን ቢደርቁ ወይም ከስር ይነሳሉ፣ ወይም ፍሬም ካላቸው ደግሞ ፍሬያቸው መሬት ላይ ወርቆ ይነሳሉ። ብዙዎች የአረብ ሀገር እህቶች ግን ልጅ ሳይኖራችሁ ለምሳሌ እኔ ልጆች አሉኝ እግዚአብሔር ይመስገን፣ ልጆች ሳይኖራችሁ እድሜያችሁን በአረብ ሀገር የጨረሳችሁ ልጆች አስቡበት፣ በእውነት በጣም በጣም በጣም በጣም ታሳዝኑ። ደግሞ ብዙ አመት ለወንድሜ ለእህቴ ለዘመዶቼ ዘመዶችሽ የራሳቸውን ህይወት ይኖሩ። በቃ አንቺ የራስሽን ህይወት ወደ ራስሽ ተመለሽ እና አንቺ የምትኖሪው ስለ ራስሽ እና ለራስሽ ነው እንጂ ለዘመዶችሽ አይደለም። ለዘመዶችሽ ብለሽ ዓለም የተሰደድሽው እና ይሄንን በአጭሩ እንግዲህ ያው ልጁ እየጠራኝ ነው። በነገራችን ላይ ይህንን እንትን እየቀረስኩ ያለሁት ራሳችሁን ከምንም በላይ አስቡበት። እድሜ መቁጠር ቤት አለኝ ምን ሰርቻለሁ፣ ይህን ሰርቻለሁ፣ ይህን ልስራ ማለት ሳይሆን ዓላማ የራስሽን ህይወት አሟልተሽ ከዛን ሰው መርዳት ገባሽ። ለራስሽ ሲጠርፍ ነው ሰው የምትረጂው። እና ውዴ አበቦች ዛሬ ምሳሌ አርጌ የተናገርኩት ከዛ አንጻር ነው። እኛም ሰው የሚወደን እንደ ወፎች መብረር ስንችል፣ አሁን በአቅም ባለን ጊዜ ማንም ይወደናል። ጉልበት ስላለ ማናው ግን፣ በኋላ ስንደክም፣ የእጃችን ሲራገፍ፣ ምንም ሳይኖረን ሲቀር የዛ ጊዜ ግን ከወዳጆቻችን ጠላቶቻችን ብዙ ናቸው። ማንም አይንሽን ለማየት ራሱ አይፈልጉም። እስከዛሬ ሰርተሽ የታረግሽው እንዴት ምን ሆነ? ጭራሽ አንቺ ተታሚ ያለሽ ገባሽ ቤተሰቦችን እየረዳሽ ለጎረምሳ እንደምትረጃ አድርገው ነው የሚያስቡሽ የሚስሉሽ። ከዚህ ሁሉ ደግሞ ራሽን ጠብቀሽ ተጠንቅቀሽ ራስሽን ሆኚ እና ብዙ ዓመት የቆያችሁ ህወቶቼ በቃችሁ፣ ወደ ሀገራችሁ ግቡ ነው። የራሳችሁ ህይወት ይኑራችሁ፣ የራሳችሁን ህይወት ምሩ። ከእንግዲህ ወዲያ ይበቃል ስደት እላችኋለሁ። ሌሎቻችሁ ደግሞ ማለት ነው የመዳም ቅመሞች እየ ሌሎቻችሁ ደግሞ ምንድን ነው ብዙ ጊዜ በቃ ይሄ እንደዚህ ሲደረግ፣ ይሄ እንደዚህ ሲደረግ አየን እያላችሁ ፊታችሁን፣ ጸጉራችሁን ብዙ ነገር ትቀባላችሁ ከምንም በላይ ግን ወደ ሆድ የሚገባ ነው። የውጭ ውስጣዊ ውበት እኮ የሚለካው ውስጥሽ እያመመሽ ከውጭ እንትን ብትሆኑም ምንም ዋጋ የለም። ብዙዎች እህቶች የመዳሞቻችሁን ንዴት ምግብ አትበሉም። እውነቴን ነው የምላችሁ ምግብ አትበሉም። እና የነኛ ንዴት ተጽዕኖ ራሳችሁን እየጎዳችሁ፣ ፊትሽ መሬት አውጡ። ይሄ ሩዝ ቡና ምን ምን እያልሽ ብትቀቢ ምንም ዋጋ የለም። ከዚ ሁሉ ከምትቀቢው ይልቅ ወደ ሆድሽ የሚያስፈልጉሽን ነገሮች ራስሽን መጠቀም ራስሽን መንከባከብ እነሱ በጣም ያናድዳሉ። በነገራችን ላይ እነሱ እንጃ የእኛ ትግስት ለየት ያለ ሆኖ ነው እንጂ በጣም ከባድ ናቸው። ግን እንደኔ የሚናደርና እንደኔም እንትን የሚል የለም። ግን በጣም ታጋሽ ነኝ። ከምንም በላይ ትግስቴ ሰፊ ነው። በእነሱ በጣም ትግስቴ ሰፊ ነው። ትግስቴ ሰፊ የሆነበት ምክንያት ምን እንደሆነ ታውቃላችሁ? የመጣሁበት አላማ ከኋላ ልጆች ስላሉኝ እንጂ እንደዚህ አንድ ነገር ስትጥል በጣም መልስ ለመልስ በጣም ጎበዝ ነበርኩኝ። እና እራሳችሁን ውዶቼ መጀመሪያ እንቁላሉን ፊትሽን ከምትቀብዩ እንቁላሉን ጠብሰሽ ብዩ። ፊትሽ ላይ ከሚወጣ በፊት መጀመሪያ ውስጥሽን አክሚ። ውስጥሽ በጨጓራ በምግብ እጥረት ብዙ ነገር ተጎርተሽ ግን ፊትሽን ብታክም ፊትሽን የሚያዩ ሰው ነው አይደል? የውጭ ሰው ነው የሚያዩ ሰው የሚያዩን ሳይሆን ሰው የሚያዩን ውስጥሽን መጀመሪያ አክሚ። ውስጥሽን አድኚ እና ይሄን ነው የምላችሁ ውዶቼ በጣም ንም ወዳችሁ በጣም ንም አከብራችሁ የራሳችሁን ዩቲዩብ እየከፈታችሁ ሰብስክራይብ እንደራረግ፣ እኔንም ሰብስክራይብ አድርጉኝ። በተመቼን ሰዓት ደግሞ በሌላ ቪዲዮና ዜና እስከመጣራስ ደህናውን ሁሉኝ። ውዶች ማሮች እወዳችኋለሁ። የመዳም ቅመም ወይ የራሴ ቅመም ነኝ።